አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ህዳር አስር ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ሶፊያ ሰማዕት። ይቺም ቅድስት ሶፊያ በሮም ሀገር ለሚገኝ ለደናግል መነኮሳት እመምኔት ነበረች። ታዲያ የእነኝህ የደናግል ሕይወት ከተጋድሏቸው የተነሳ እንደ መላእክት ነበር። ከእለታት አንድ ቀንም በዘመኑ የነበረ ንጉስ ኦሌያኖስ ከሳበሩ ንጉስ ጋር በሚዋጋበት ጊዜ በዚያ በገዳሙ ጋር አለፈ። እነኛንም ደናግል አይቶ ጠየቅ። እነኝህ ምንድናቸው አለ። ይህም የደናግል ገዳም እንደሆን፣ ደናግል እንደሆኑ፣ በድንግልና እንደሚኖሩ እግዚአብሔርን የሚያገለግሉ እንደሆነ ሰዎች ነገሩት። እርሱም ወታደሮችን አዞ እንዲገሏቸውና ንብረታቸውን እንዲዘርፉ አደረገ። ይህንንም አደረጉባቸው። ታዲያ እግዚአብሔርም ይህን ንጉስ ተበቅሎት ቅዱስ መርቆሪዎስ ሰማዕት በአካለ ነፍስ ሄዶ እንዲገለው ወግቶ እንዲገለው አድርጎታል። ይህም ንጉስ ሞቶ ወደ ዘላለም ስቃይ ሄዷል። ሁለተኛ ደናግለ ሮሚ ሰማዕታት። እነኚህም ከቅድስት ሶፊያ ጋር በንጉስ ኦልያኖስ አዛዥነት የሞቱ ሰማዕታት ደናግል ናቸው። ሶስተኛ ቅዱስ ጳውሎስ ሰማዕትና ሌሎችም ሶስት ሰማዕታት ጓደኞቹ አሉ። አራተኛ ቅዱስ ድሜጥሮስ ሊቅ፣ ይህ የእስክንድርያ ሊቀ ጳጳስ ሲሆን በዛሬው ዕለት ኢጲስቆጶሳትን ሰብስቦ ስለ ጾም እንዲወያዩና ስርዓትን እንዲሰሩ አድርጓል። ታዲያ በዚህም ሀሳብ እግዚአብሔር መንፈስ ቅዱስ ረርቶ ተረርቷቸው ባህረ ሐሳብ የሚባለውንና የአጽዋማት ማውጫ የሆነውን የጊዜ ቀመር በመንፈስ ቅዱስ ገላጭነት ደንግገው ለተለያዩ መንበራት ወይም ሊቃነ ጳጳሳት ተልኳል። ለኢየሩሳሌም ሊቀ ጳጳስ፣ ለአንጾኪያ ሊቀ ጳጳስ፣ ለሮም አገር ሊቀ ጳጳስ ይችን ደብዳቤ ይችን ባህር ሐሳብ ልኳት። ሁሉም በደስታ አንብቧት፣ የአጽዋማትና የበዓላት ማውጫ አድርገዋት እስከ ዛሬ ድረስ እኛም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ ባህር ሐሳብ እንጠቀማለን። አምስተኛ ጉባአን ኤጲስ ቆጶሳት በዚህ ዕለት ከቅዱስ ድሜጥሮስ ጋር የተሰበሰቡና ይህንን ባሕረ ሐሳብ የደነገጉ ናቸው። ወርሃዊ በዓላት አንደኛ ቅዱስ ናትናኤል ሐዋርያ፣ ሁለተኛ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ሦስተኛ ውነ መልክአ ክርስቶስ፣ አራተኛ ቅዱስ ያዕቆብ ሐዋርያ ወልደ እልፌዎስ አምስተኛ ቅድስት እሌኒ ንግሥት፣ ስድስተኛ ታላቁ ቅዱስ ቆስጠንጢኖስ፣ ሰባተኛ ቅዱስ ዕፀ መስቀል። የቅዱሳን የሰማዕታት በረከታቸው ረዴታቸው የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ይለየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።